ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት ጋብዛለሁ። መልካም ቆይታ። ሶመር ዳፍኔን አፍኖ ቤት ካስቀመጣት በኋላ በመጨረሻም እያለቀሰች እሱን እንደማትወደው ትናገራለች። እናቴን እፈልጋለሁ እያለች ካሳመነችው በኋላ ቱርካንን ፈቅዶላት ወደ ቤት ቱርካንን ይዟን መጥቷል። ልጃቸው ደፍኔን ካስተኙ በኋላ ሶመርም ቱርካንን እየተመለከተ ይናገራል። ታውቂያለሽ ቱርካን፣ አሁንም ቢሆን እኔ ትልቅ ተስፋ አለኝ፣ ስለኛ፣ ስለኛ ሕይወት፣ ስለ ወደፊታችን። አሁንም ቢሆን እኔ በድጋሚ አንቺን ለማመንና በአንቺ ለመተማመን እያሰብኩ ነው ያለሁት። ከአንቺ ጋር መሆን እፈልጋለሁ አሁንም ቢሆን እኔ። እጇንም ከእጁ ላይ ካነሳች በኋላ ቱርካንም ትናገራለች። ይሄ በፍጹም አይሆንም። እኔ አልችልም ሶመር። ቱርካን፣ ይኸውልሽ እርስ በርስ መወቃቀሳችንን ትተን ያለፈውን ነገር ረስተን አንዱ ባንዱ ላይ ሳይወስን አንዱ ባንዱ ላይ ሳይፈርድ እኔና አንቺ እጅ ለእጅ ብንያያዝ አይሆንም። አልኮ እኮ በፍጹም አይሆንም። ከዚህ በኋላ እኔና አንተ አብረን አንሆንም። ቱርካን፣ ለምንድን ነው የማይሆነው? ንገሪ፣ ለምንድን ነው የማይሆነው? ይሄን ነገር አትጠይቀኝ። እያለችም እየተረበሸች ሶመርን ጥላው ቱርካንም ትሄዳለች። ሶመርም ይከተላታል። ቱርካን ታስታውሻለሽ አንቺ ወደኔ የመጣሽበትን ቀን እስር ቤት እያለሁ ተናግረሽ ነበረ ክሴን አነሳለሁ ካርታልን ከፈታሁት በኋላ ክሴን አነሳልሃለሁ ብለሽኝ ነበር በመጨረሻም እኔ እንድፈታ አድርገሻል ክስሽን አንስተሽልኛል ከእስር ቤት ተለቅቄያለሁ ነጻነቴን አግኝቻለሁ ነገር ግን ካርታልን አልፈታሹም ለምንድን ነው ያልፈታሹ ንገሪኝ ታፈቅደዋለሽ እንዴ ካርታልን እኔ መፍታት ባለብኝ ሰዓት ካርታልን እፈታዋለሁ። ምንድን ነው ቆይ የምጠብቂው? ለምንድነው ነው የማፈችው ታዲያ? ቱርካን ንገሪ፣ እኔ በእውነት ሊገባኝ አልቻለም። ምን እያልሽ ነው ያለሽው? ቱርካን የዛን ጊዜ ቀጠሮ ሰዓት ላይ አልተገኘሽም። ቦታው ላይ ተገኝተሽ ቢሆን ኖሮ ሁሉ ነገር ይዘጋ ነበር። ሁሉም ነገር ታውቃለ ማለት ነው አይደለም ምክንያቱም ጠበቃለህ ይህን ሁሉ ነገር የሚከታተል ጠበቃለህ በገንዘብህ። ጭራሽ ጠበቃዬ፣ የኔ ጠበቃ ላንተ የሚሰራ አለ አይደለም። እኔም ብለው ግን ለምን እዛ ቦታ ላይ እንዳልተገኘው ለምን አልነገረህም ንገረኝ። ምክንያቱም ለምን እንደሆን ታውቃለህ። ሸሽቶ ነበር እሱ ከኔ ጋር ጨዋታ ጀምረ ነበር። አንተ ልጅንም በመጨረሻ ወሰድክብኝ። ልጅን ነጠቀኝ። አሁን ደግሞ አፍህን ሞልተህ ለምንድን ለምንድነው የማትፈጩ ካርታልን ትለኛለህ። አሁ እየጠየኩሽ ነው ያለሁት። ምክንያቱ ለምን እንደሆን ታውቂያለሽ። እኔ ልንገርሽ፣ ምክንያቱም አሁንም ቢሆን እኔና አንቺ ምንም አይነት ነገር በመሀላችን ቢፈጠር አሁንም ቢሆን እኔ አፈቅርሻለሁ ቱርካን ይሁልሶመር እንደዚህ አይነትም ፍቅር ወደ መሬት እንዲወድቅ ማድረግ አለብህ። ቱርካን በፍጹም አልገባሽም፣ አንቺ አልገባሽም አይደለ? አንቺ እኮ ያገባሽው ካርታልን ለደፍኔ ለልጅሽ ስቴ ነው። ምክንያቱም እሷ አባዬ ስላለችው ነገር፣ ግን እኔ መጣው። አይደለም እንዴ? ይሄው መጥቻለሁ፣ ከሄድኩበት መጥቻለሁ። ለልጅ የሚያስፈልገውን ኃላፊነት ለመሸከም አሁን ዝግጁ ነኝ። እኔ ለማፈቅራቸውና እንዲሁም ደግሞ ለምወዳቸው ሰዎች ሁሉ አሁን በሰዓቱ ተገኝቻለሁ። እኔ አንቺን እንድትከፊ ለማድረግ ብዬ አይደለም ልጄን ወሰድኳት፣ እንደዚህ ያደረግኩት እኔና አንቺ አብረን ከልጃችን ጋር ደስተኛ ሆነን እንድንኖር ስለምፈልግ ነው አንድ ቤተሰብ እንድንሆን ስለምፈልግ ነው እያለ እየተናገረ ቱርካንም በእጁ ትከሿን ያዛርጎ ይናገራል። በባክሽ ቱርካን፣ እለምንሻለሁ፣ ያለፈውን ነገር በሙሉ እንርሳው። እኔ፣ አንቺ እንዲሁም ደግሞ ልጃችን ደስተኛ ሆነን መኖር እንጀምር እያለ እየተናገረ ባለበት ከታችኛው ክፍል ድምፅ መሰማት ይጀምራል። ሂድ ብያለሁ! ሂድ ብያለሁ! ሙስጠፋ በድጋሚ አትረብሸኝ፣ ውጣልኝ ብያለሁ! ቱርካን እና እንዲሁም ደግሞ ሶመርም እየተከታተሉ ምን እንደተፈጠረ ለማየት ወደ ታች እየወረዱ ነው። ኦዛርም ሙስጠፋን እየተናደደ እየተመለከተ ይናገራል። ሙስጠፋ ለቀቀይ ብያለሁ፣ ልሂድበት እኔ ከዚህ በኋላ በፍጹም አልጠብቅም። ይውለህ አባዬ፣ እኔም ልብስ የልልበስ አብረን እንሄዳለን። ደሪያ ጃኬቴን አንቺልኝ እባክሽ። ሶመርም እንደደረሰ ይጠይቃል። ምን ተፈጠረ? እናትህ ልትገኝ አልቻለችም እያለ ኦዛር ሲናገር፣ ቱርካንም በጣም ትደነግጣለች። ከዚህ በተጨማሪ ስልኳን ቢሆን ዝግ ነው። ልትገኝ ይቻላል የተባለው ቦታ በሙሉ አስሻለሁ፣ ፈልጌያለሁ። ነገር ግን አንድም ሰው አይቻታለሁ የሚል ሰው አጥቻለሁ። ሶመር እናትህ ጠፍታለች ትንፋሿም እየተቆራረጠ ቱርካን ትደነግጣለች። አሁን ስለዚህ በቀጥታ ወደ ፖሊስ ጣቢያ መሄድ ይኖርብኛል፣ ማመልከት አለብን። እንደዛ ከሆነ ምን ችግር አለ ታዲያ አባዬ፣ አብረን ኒዳ ሙስጠፋ ሆስፒታል ቸግ ታደርጋለህ አንተ፣ እኛ ወደ ፖሊስ ጣቢያ እንሄዳለን እየተባባሉ ሲነጋገሩ ከእጇ ላይም ቱርካን ቦርሳዋ ያመልጣታል፣ መሬት ላይም ይወድቃል። አይኖቿም ይፈጣሉ፣ የምትይዝ ምጨብጠውን ታታለች። ሙስጠፋና ኦዛር ተያይዘው ይሄዳሉ። ሶመርም ይናገራል። ቱርካን፣ አንቺ ከልጅቷ ጋር ከደፍኒ ጋር አብራችሁ ነው መቆየት ትችያለሽ፣ ስትነቃ እንዳታልቅ ሳብረሻቱኝ፣ ምንም ችግር የለመሽ። ሶመር ደሪያም ዞር እያለች እህቷ ቱርካንን ቦርሷ መውደቁን እንዲሁም ደግሞ ድንጋጤዋን እየተመለከተች ግራ ትጋባለች። ቱርካን አሁንም ቢሆን መረጋጋት ተስኗታል። በሀሳብም ቱርካን ወደ ኋላ መልስ እያለች የሶመርናት ሩቺያንን እንደ ተጣሉም እንዴት አደርጋ ገፍትራ ድንጋይ ላይ እንደወረወረቻት ደሟ እንደፈሰሰ እያስታወሰች ራሷን መቆጣጠር ከብዷታል። ወደ ውስጥ ወደ ሳሎን ከገቡ በኋላ ቱርካንም ተቀዛለች። ደሪያም እየተመለከተቻት እህቴ የምናገረውን ነገር እየሰማሽ ነው? እየተደናገጠችም ቱርካን ስልኳን አንስታ ሜሴጅ መጻፍም ትጀምራለች። ወደ ፖሊስ ጣቢያ ሄደዋል። ምን እያደረግሽን ያለሽ ቱርካን? ቆይ ምንድን ነው የተረበሽው? ቆይ ተመልሼ እመጣለሁ። እያለችም ተደናግጣ ቱርካን ደሪያን ጥላት ትሄዳለች። ወደ ውጭ ሞታ ስልክ መደወል ትጀምራለች። ቱርካንም ትናገራለች። ይሉ ምንድን ነው ያደረከው? ወደ እኔ ወሰካት። ስለምንድን ነው የምታወሪው? ቱርካን ስለሷ ነዋ፣ ስለ እሷ እኮ ነው እያወራሁት። ምንድን ነው ያደረከው ንገረኝ። በህይወት አለች ወይ ወይስ ደግሞ ሞታለች ወይ? እባክህ የሆነ ነገር ተናገር። ካርታልም ይናገራል ምን እያልሽ እንደሆነ በፍጹም አልገባኝም። እኔ ምንድን ነው እሱ። ምን እያልክ ነው በደንብ ገብቷል። የምናገረው ነገር ገብቷል። አሁን ጨዋታን ማቆም አለብህ። አትጫወትብኝ። ቱርካን በጣም ተደናግጠሻል እንዴ። ካርታል አታሳብዴ ብያለሁ። ወደ እኔ ወስድካት፣ ሩቺያንን ወደ እኔ ወስድካት። ምንድን ነው ያደረገው ያደረከው ነገር እየገርምሻለ። እውነቱን ለመናገር እኔ በፍጹም ዛሬ አላየኋትም፣ በፍጹም አልተገናኘንም። እኔ ከሷ ጋር ምን ያገናኘኛል? ነገር ግን አስፈላጊ ከሆነ እረፍት አድርጊ ይመስለኛል፣ ከእንቅልፍሽ ገና መንቃትሽ ነው። ብሎትን አግሮ ስልኩን ጆሮዋ ላይ በመስኮት ውስጥ የእህቷ መረበሽ እና አለመረጋጋት ደሪያ ከውስጥ ሆና እየተከታተለች ነው። በሌላ በኩል ኦዛርና እንዲሁም ደግሞ ሶመርም ፖሊስ ጣቢያ ደርሰዋል። ኦዛርም ግራ እየተጋባ ይናገራል። በፍጹም ልትገኝ አልቻለችም፣ እናተ ልትገኝ አልቻለችም። የት ሄደች ይባላል? መሬት ተሰንጥቆ አይውጣት እንዲህ ምንድን ነው እሱ የተፈጠረው? ይህን ያለችው እናትህ አባዬ። በእርግጠኝነት የሆነ ነገር ተፈጥሯል። እርግጠኛ ነኝ የሆነ ነገር ተፈጥሯል። እንደዚህማ በቀላሉ እማዬ ዝም ብላ አጠፋም ነበር። ይህም ሁሉ ሰዓት ሙስጠፋ ደግሞ አልደወለም አባዬ። ቶ ባክቶ አደውልለት ሶመር፣ እኔ አናግሬዋለሁ። አሉ የተባሉ ሆስፒታሎችን በሙሉ እያጣራ እንደነበርና ምንም አይነት መረጃ እንዳላገኘ ነግሮኛል። አሁን የቀሩት የግል ሆስፒታሎች ብቻ ናቸው፣ የተወሰኑ። እንደዛ ከሆነ አባዬ ዳኛ እናግዘው በቃ። ቱርካን ተጨንቃ ከቀኝ ወደ ግራ እየተመላለሰች ብቻዋንም ነች፣ ትኩር እያለችም። ደሪያ የእህቷን ሁኔታ እየተከታተለች ባለበት ከቱርካን ጋር በድንገት አይን ላይን ይተያያሉ። ወደ ውስጥም ከገባች በኋላ ደሪያም ትጠይቃለች። ስለ ካርታል ነው የተጨነቅሽው? ከእሱ ጋር ነበር እያወራሽ የነበረው? አይ ምንም ነገር የለም። ስለ ፊጋን ፊጋን ከቢሮ ደውላ ነበር። አስፈላጊ ስራዎች ነበሩ እነሱን ሳላጠናቅል ነበር የመጣሁት እና አንዳንድ ነገሮችን ልጠይቀኝ ነበር። ከእሷ ጋር ነበር ያወራሁት። ደሪያም እየተጨነቀኝ ትጠይቃታለች እህቴ ደህና ነሽ? ግን አንቺ ምንድን ነው የሆን ምን ሆነሻል? ደህና ነኝ ምንም አልልም። እስኪ ላይኛው ክፍል ሄድና ልጄን ደፍኔን ልመልከታት ብላ ተናግራ ስልኳንም ጥላ ቱርካን ወደ ላይኛው ክፍል ትሄዳለች። የዚህን ጊዜ አጋጣሚውን ደሪያ ትጠቀማለች። የቱርካንን ስልክ ብድግ ታረጋለች። ስልኩንም ብድግ አድርጋ መረጃዎችን ሳታጣራ ቱርካንም ተመልሳ ወደ ስልኳ ተጠጋለች። ስልኬን ረስቸው ነበር ሰው ቢደውልልኝስ ብላ ተናግራ ስልኳንም ይዛ ትሄዳለች ወደ ላይኛው ክፍል። በደረጃው እየወጣች ባለበት ከፊት ለፊትም በትልቁ የተሰቀለው ፎቶዋ የሩቻንም ፎቶ እንዳየች ቱርካን በድጋሚ ትደነግጣለች። በመጨረሻም እንደምንም ብላ ፎቶውን አልፋ ወደ ውስጥም ትገባለች። ፈጣሬ ወይ ፈጣሬ ወይ ምንድን ያደረኩት ምንድን ያደረግኩት እያለች እያዘነች ቱርካን ወደ ልጇ ትቀርባለች። ልጇን ከተመለከተች በኋላ በሀሳብ በድጋሚ ቱርካንም ወደ ኋላ እያሰላሰለች ከሩቻን ጋር የነበረውን ግብ ግብ በትካዜ ታስታውሳለች። እገልሻለሁ፣ እገልሻለሁ፣ እንዴት ልጄን ትወስጅብኛለሽ? የኔን ተወዳጅ ደፍኔን እንዴት ትወስጅብኛለሽ? ልጅን እንዴት ትወስጅብኛለሽ? እያለች አንገቷን ጥርቅም አድርጋ ጉሮሯን ዝግታ አድርጋ አይኗ የሩችያን እስከሚፈጥ ድረስ ቱርካን ጥርሷን ነግሳ እየጮኸችም፣ አንቺ የተረገምሽ ሴት ነሽ፣ እየተረገምሽ እንዲሁም ደግሞ ሩችያን እየታገለች እየገፈተረቻት፣ ከዚህ በኋላ አንቺ ቱርካን ከልጄና እንዲሁም ደግሞ ከቤቴ ትርቂያለሽ። ይሄ ብቻ አይደለም፣ ልጅሽንም እነጥቅሻለሁ ከልጄና ከልጅ ልጄ ትርቂያለሽ ቱርካን እየተባባሉ፣ በመጨረሻ ቱርካን ሩችያንን ገፍትራ ድንጋይ ላይ ስወረውራት ሩችያን ጭንቅላቷ ላይም ከፍተኛ ጉዳት ደርሶባት ደሟም እንደፈሰሰ ወደ ኋላ በሀሳብ እያሰላሰለች ስቅስቅ እያለችም ቱርካን ታለቅሳለች። የሩጅያን የመጨረሻ ቃላቶች የተናገረቻቸው መርዛማ ቃላቶችንም ታስታውሳለች። ይህ ሁልሽ ቱርካን ልጅሽን አተሻል፣ ሶመረንም አተሻል። አሁን ባዶ እጅሽን እንጂ ባዶ እጅሽን። ቱርካን ይህን ሁሉ እያስታወሰች እራሷን መቆጣጠር ቱርካን ይከብዳታል። ቁጭ ብላም ማልቀስ ትጀምራለች። በሌላ በኩል አሁንም ቢሆን አባትና ልጅ ሶመርና ኦዛር ከሆስፒታል ሆስፒታል እየተሯሯጡ በመጨረሻ ወደ ሙስጠፋ አለበት ሆስፒታል ደርሰዋል። ሶመር እየሮጠ ይናገራል፣ ሙስጠፋ ሙስጠፋ፣ እማዬ ምንድን የሆነችው ንገረኝ እባክህ፣ የት ነው የተገኘችው? እባክህ ንገረኝ። ኦዛርም እያለቀሰ ይናገራል፣ ሩችያን የታለች ሙስጠፋ? ሩችያን የታለች ሙስጠፋ? ለምንድን ነው ዝም የምትለው? እያለ ሶመር ይቆጣል፣ ተናገር እንጂ ሙስጠፋ፣ እማዬ የታለች እያልኩ ነው። የሚናገረውን ነገር እያጣ ሙስጠፋም ቃላቶችም ያጥሩታል። በቀኝ በኩል ወዳለው ክፍል አንገቱን በምልክት እያሳየ ሙስጠፋም ያሳያቸዋል። በመጨረሻም ኦዛርና እንዲሁም ደግሞ ሶመር እየደነገጡ ይሮጣሉ። ሁሉም ተሰባስበው ሩቺያን ሕክምና ወደሚደረግላት ክፍል ውስጥ ሁሉም ይደርሳሉ። ራሱን መቆጣጠር እያቃተው ሶመርም ይጣራል፣ ማዬ። ኦዛርም ምሩቻን ይላል። ሶመርም እየተርበተበተ ይናገራል። ማነው እንደዚህ ያደረጋት እናቴን፣ እናቴን ማነው እንደዚህ ያደረጋት? ማን ነው የገደላት? ምንድነው እሱ ምንድነው የተፈጠረው ነው ምንድነው የተፈጠረው? እባካችሁ ሙስጠፋ፣ ማነው እንደዚህ ያደረጋት እናቴን? ንገረኝ እባክህ፣ ማነው የነገረ ምንድነው የተፈጠረው ንገረኝ ሙስጠፋ እያለ ኦዛርም ይጣራል። ማነው ማነው እንደዚህ ያደረጋት? እያሉም እያታደፉ ይጠይቁታል። እኔ ምንም ነገር አላውቅም፣ ምንም አይነት ዶክተርም አጠገቡ አልነበረም። እኔ ስደርስ እዛው በቆሙበትም የልብ ምት ምልክት የሚያሳየው መሳሪያ የልብ ምቷ እየቀዘቀዘ እንደመጣ ድምፅም ያሰማል። የዚህን ጊዜ ሶመር ይደነግጣል። እማዬ፣ እማዬ ምን እየተፈጠረ ነው? ኦዛርም እየፈራ ይናገራል። ነርስ፣ ነርስ፣ ዶክተር እያለም ይሮጣል። ሙስጠፋም ይደነግጣል። እማዬ፣ እማዬ እርማ እያመለጠች እማዬ፣ እባክሽ ጥለሽኝ እንዳትሄጅ እማዬ፣ አይሆንም፣ አይሆንም እማዬ፣ እባክሽ አትሙችብኝ እማዬ እያለ ይጮሃል። ዶክተር ዶክተር፣ እረ እባካችሁ የሆነ ነገር አድርጉ እባካችሁ እያለም እየጮኸ ኦዛርም ይጣራል። ዶክተሮቹም እንዲሁም ደግሞ ነርሶቹም እየተሯሯጡ ይደርሳሉ። ሶመር እየጮኸ ነው፣ እማዬ ባክሽ፣ እባክሽ እንዳሞች፣ እባክሽ አትሙች እማዬ በሩም እንደተከፈተ እየሮጡም ሊገቡ ሲሉ አይሆንም መግባታቸው እባካችሁ፣ ወደ ውስጥ መግባታችሁም እባካችሁ፣ እባክሽ፣ እናቴና አትርፊልኝ እባክሽ ዶክተር እናንተ መግባታችንም ውጭ ሆኑ እያሉም በመጨረሻ በሩ ይዘጋል። ሶመርንም ጥርቅም አድርጎ ሙስጠፋ እየያዘ እባክ እባክ ወንድሜ ሶመር፣ እንዲህ አትሆን እባክ፣ ለፈጣሪ ብለ እያለም ጥርቅም አድርጎ ይዘዋል። በሌላ በኩል ሐኪሞቹ ወደ ውስጥ ከገቡ በኋላ የሩቺያንን ህይወት ለማትረፍ እየተባበሩ ነው። እባካችሁ እናቴና ትርፉልኝ እባካችሁ ዶክተር ዶክተር፣ እባክ እለምን አለው፣ እባክ ዶክተር። ኦዛርም እያለቀሰ ሩቺያን ይላል። በሌላ በኩል እንደ እንቅልፍ ሸለብ አድርጓት ቱርካን እዛው በተቀመጠችበት ልጇ ባለችበት አስደንጋጭ ህልምም ተመልክታ ትነቃለች። መተንፈስም ይከብዳታል። በመጨረሻም ዶክተሮቹ ተባብረው የሩቻንን ህይወት ማትረፍ ይችላሉ። የዚህን ጊዜ ደስታና ሀዘን ይደባላለቃል። ሙስጠፋ እንዲሁም ደግሞ ሶመር ያዩትን ማመን ይከብዳቸዋል። ኦዛርም ይደነግጣል። የሩቻን የልብ ምት በድጋሚ ይመለሳል። ሶመር ስቅስቅ እያለ እያለቀሰ እንዲሁም ደግሞ እየሳቀ ግራ ይጋባል። ሀዘንና ደስታ ይደባለቅበታል። አባትና ልጅ ይተቃቀፋሉ። ሙስጠፋ በረጅሙ ይተነፍሳል። እማዬ እማዬ ምክንያት የምንድን የሆንሽው? ምንድን ያጋጠመሽ? ምንድን ነው እሱ እንደዚህ ያደረገሽ? ማይ ነርሷን ምን እንደ ወጣች ኦዛር ንባውን ጠረግ እያደረገ ነርሷን ይጠይቃል። ነርስ ምንድን ነው የሆነችው? የሆነችውን ነገር ንገሪኝ እባክሽ። ሚስቴ የምንድን ነው የሆነችው? ማነው እንደዚህ ያደረጋት? እባክሽ፣ የሆነ ነገር ተንፍሽ ተናገሪ። ማነው ያመጣት ወደዚህ ሆስፒታል? ሁላችሁ እኛ ምንም አይነት የተለየ መረጃ አላገኘንም። አብዛኛው ክፍል ነበረ ምርመራ እየተካሄደ የነበረው። በመጨረሻም ወደ ድንገተኛ ክፍል ወደኛ መጣች። ስለዚህ እዛው ያለው ዶክተር ይነግራችኋል ያለውን መረጃ። እባካችሁ አሁን ግን ተረጋጉ። ዋናው ነገር መትረፏ ነው። ይህን ነገር ካየ በኋላ የእናቱን መትረፍ ከተመለከተ በኋላ ሶመር እየሮጠም ወደ ውጭ ይወጣል። ሶመር ልጄ ሶመር ወዴ ነው የምትሄደው? ሁሉም ሶመርን ይከተላል። ሶመርም ሄደው ወደ ፖሊሶቹ ጋር ነበር። የሁላችሁ እኛ ያገኘነው በመጨረሻም ወደዚህ ሆስፒታል በአምቡላንስ ነበር የመጣችሁ ከአምቡላንስ ላይ እንግዲህ ዶክተሮቹ ተባብረው እሷን ከወሰዷት በኋላ እሷን ይዟት የመጣው ሰው ተሰውሯል። ሶመርም ይናደዳል። እንዴት እንደዚህ ይሆናል? ማን እንዳመጣት እንዴት አታውቁም? ምንድን ነው እሱ? አደጋ ነው ድንገተኛ አደጋ ነው ወይስ ደግሞ ጥቃት ነው? እናቴ ምንድን የሆነችው? ይህን ነገር እንዴት ማወቅ ያቅታችኋል? የሁላችሁ የመጀመሪያ ሕክምና እርዳታ በሚደረግላት ወቅት የተገኘው መረጃ የሚያሳየው እሷ ላይ ጥቃት እንደተፈጸመ ነው ላይ ይጋባል። ማን ነው እንደዚህ የሚያደርገው? ለምንድን ነው እንደዚህ የሚያደርጓት ባለቤቴን? ሶመርም ይናገራል፣ የማየን አንገቷ ላይ ተመልክቻለሁ፣ አሻራ አለ። እሷ ሊገላት የፈለገ ሰው ነበር፣ በእርግጠኝነት ያሳያል አሻራው ነበረ፣ ከርቀት ሆኖ እንኳን ይለያል። አንገቷን አንቆ ለመግደል ያሰበ ሰው ነበር። እኛም እንደዚህ አይነት ጥርጣሬ ተመልክተናል። ለማንኛውም እናንተ ተረጋጉ፣ እያንዳንዱ ነገር መመሪያውን ተከትለን እንሰራለን። በመጨረሻ ወንጀሉን የፈጸመውን ሰው በቁጥጥር ስር እናውለዋለን። ምርመራ ይካሄዳል። በሌላ በኩል ቱርካን ቤት ውስጥ ሆና አልመሻል ነጋ ብሏታል። እየተጨነቀች አሻግራም ጨለማውን እየተመለከተች የእነሱ ምር መምጣትና ለመምጣትን እየተጠባበቀች ነው። በዚህ መዓለም በሩን ከፍታ ደሪያም ወደ ውስጥ ትገባለች። እህቴ ቱርካን፣ በመጨረሻም ሩቻን ተገኝታለች ብለው ደወሉልኝ። ከሙስጠፋ ጋር አወራው። ሙስጠፋ ነገረኝ፣ ሩቻን ተገኝታለች። አሁን ሆስፒታል ውስጥ ነው ያለችው። እህቴ ሆስፒታል ነች። ከዚህ በተጨማሪ ያለችበት የጤና ሁኔታ ግን እጅግ አሳሳቢ ነው አለኝ። አንገቷ ላይ ምናምን የመታነቅ አደጋ ደርሶባታል። በጣም አሳሳቢ ደረጃ ላይ ነው ያለችው እህቴ። የተፈጠረው ነገር ግን በደንብ አልተጣራም ገና ነው። ይገርምሻል፣ ሙስጠፋ እንደነገረኝ ከሆነ ሞታ ነበረ፣ የልብ ምቷ ተቋርጦ ነበረ። ዶክተሮች እንደምን ብለው ተባብረው ነው በመጨረሻ ነፍስ የዘራችሁ የተባለው እንጂ ሞታ ነበር። ከዚህ በተጨማሪ ወንድሜ ሶመር ራሱን መቆጣጠር ከብዶት ነበረ፣ የሚይዝ የሚጨብጠውን አጥቶ ነበረ፣ ሊያብድ ነበር ተብሏል። እንዴት፣ ታሳዝናለች። ቱርካን በጣም ታሳዝናለች። ትልቅ የሆነ ሀዘን ነው። ለማንኛውም ይኸውልሽ፣ ቱርካን፣ አንቺ ከፈለግሽ ሶመር ማናገር ትችያለሽ፣ ትንሽ ቆየት ብለሽ ደወይለት፣ ወይም ደግሞ መሄድ ትችያለሽ እሱ ጋር ከፈለግሽ ማለቴ ነው እያለችን ሁሉ ነገር ስትናገር ደሪያ የሆነና ግን፣ ቱርካን አንደበቷ ቃላት ማውጣት አቅቶት ነበረ። አይኖቿም እየፈጠጡ ዝም ብላለች። በምልክት ብቻ ከደሪያ ጋር ይግባባሉ። በመጨረሻም ዶክተሮቹ የሩችያንን ሁኔታ ካረጋገጡ በኋላ ዶክተሩም ለሶመር ይናገራል። አሁን ያለችበት ሁኔታ እጅግ አደገኛ ነው። ጥሩ ሁኔታ ላይ አይደለም ያለችው፣ ስለዚህ የተለየ ውሳኔ ለመስጠት ይከብደናል። ጤነኛ ነች ወይም ደግሞ አይደለችም ለማለት ትንሽ ጊዜ ያስፈልጋል። አተነፋፈሷም ቢሆን ችግር አለበት። አንገቷ አካባቢ ነው ጉዳቱ የደረሰው። ከዚህ በተጨማሪ ጭንቅላቷም ተጎድቷል። ስለዚህ ለሚያጋጥመው ነገር ሁሉ ዝግጁ መሆን ይኖርብናል። ቀጣዮቹ 48 ሰዓቶች በጣም ወሳኝ ናቸው። ዶክተር፣ እባክህ ንገረኝ፣ መቼ ነው ወደ ራሷ የምትመለሰው? መናገር የምችለው መቼ ነው? ይኸውልህ፣ አሁን ይህንን ነገር መናገር አንችልም። ኛ የምንችለውን ግን እያንዳንዱን ነገር እየሞከርን ያለ ነው። ኦዛርም ይናገራል። ፖሊሶች እንደተናገሩት ከሆነ ጥርጣሬ አለን ብለዋል። ሰውን ያጠቃት የሚል ጥርጣሬ አለን ብለውናል። እኛም ቢሆን ተመሳሳይ ነገር ነው ያለን። ለማንኛውም አስፈላጊ የሆነ ምርመራ እየተካሄደ ነው። ፈጣሪ ይማራት እንግዲህ እናንተም በርታበሩ ብሎ ተናግሮ ዶክተሩም ይሄዳል። እየተናደደ ሶመር በመጨረሻ ግድግዳውን በእጁ ይመታል። እባክህ ልጅ የሶመር ተረጋጋ። ኦዛርም ይናገራል። ሙስጠፋ እባክህን ወንድምህን ሶመርን ወደ ቤት ውሰድልኝ መረጋጋት አለበት። ወንድም የሶመር እባክህን ወደ ውጭ ወጣ ብለን አየር እንኳን እንቀበል። አይሆንም፣ አይሆንም ሙስጠፋ የትም አልሄድም እኔ። ሶመር እባክህ ልጅ፣ እባክህ አታስቸግር ሄድ እባክህ ከወንድምህ ጋር ሄድ። አንተም ቢሆን ሁሌም ሶመር መረጋጋት አለብህ። ከተረጋጋ በኋላ ነው ይህን ነገር ማን እንዳደረገው የምታውቀው። ሄድና ተረጋጋ እባክህ ልጄ። ከዚህ በተጨማሪ ፖሊሶቹም ቢሆን ስራቸውን ጀምረዋል ልጄ። አዎ ፖሊሶች የሚሰሩትን ስራ እያንዳንዷን ነገር መከታተል አለብህ ሶመር፣ ያገኙትን ነገር በፍጥነት መከታተል አለብህ። ሄድ ከወንድምህ ጋር እዚህን ያለው እሱ ስልክና አባዬ ትክክል የተናገርከው ይህን ነገር እናቴ ላይ የፈጸመው ሰው መገኘት አለበት ብሎ ተናግሮ በመስታወት ሶመር ማሻግሮ እናቱን ይመለከታል። በመጨረሻም ሙስጠፋና ሶመር መሄድ ይጀምራሉ እያዘነ ሶመር ከሄደ በኋላ ኦዛርን በመስታወት ባለቤቱን ኑሩቻን እየተመለከተ ይናገራል። ምን ብታደርጊያቸው ነው እንደዚህ ያደረጉሽ? ሩችያን ምን አደረግሻቸው? እንዴት እንደዚህ ያደርጉሻል? ከአንቺስ ምንድነው የፈለጉት? ምን አይነት የተረገመ ሰው ቢሆን ነው? ምን አይነት ጨካኝ ሰው ቢሆን ነው፣ አንች ላይ እንደዚህ አይነት ነገር የፈጸመው? ምን አይነት አውሬ ቢሆን ነው? ማን ነው እሱ እንደዚህ ያደረገሽ? ነገር ግን ይኸውልሽ፣ ቃል እገባልሻለሁ፣ ይህን ነገር ያደረገውን ሰው ካገኘሁት አዎ፣ ልክ አንቺን እንዳደረገች ጉሮሮውን ከማንቁርቱ ላይ ለየዋለሁ፣ የእጁን እሰጠዋለሁ እያለ እየተናደደ እጁን ይጨብጣል። ውድና የተከበራችሁ ቻናላችን ተከታታዮች የወፍጎቹ ድራማ ይቀጥላል። ቻናሉ አዲስ የሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍጎቹ ድራማን መከታተል ይችላሉ። የወፍጎቹ ድራማ የመጨረሻውን ክፍል ማየት የምትፈልጉ ኮሜንት ላይ ያለውን ሊንክ በመጫን መከታተል ይችላሉ። በከታይ ክፍል እስከምንገናኝ ሰናይ ጊዜ ይሁላችሁ።